አንዳንዶች እንደሚሉት የአዳዋን የጦር ውሎ የመሩት ከአንድ ብሔረሰብ ብቻ የተውጣጡ ሳይሆን ከአብዛኛው የኢትዮጵያ ብሔር ብሔረሰቦች የተውጣጡ ጀግና አባቶች ነበሩ። እነሆ የአስራ ሁለቱን የእያንዳንዳቸውን አጫጭር የህይወት ታሪክ ይዘን ቀርበናልና እንደተለመደው ሰብስክራይብ፣ ኮፒ፣ ሊንክ፣ ሼር እያደረጋችው ተከታተሉን። ዋይ ገበዮ አሶፍና ገበዮ ጉርሙ ሃሶፍና ዋይ ባልቻ ሃሶፍና ባልቻ ሳፎ ሃሶፍና። አንደኛ ራስ ወሌ ብጡል ኃይለማርያም አባ ጠጣው ከደብረ ታቦር ተነስተው ከአስር ሺህ በላይ ጦራቸውን እየመሩ ከሁሉም ቀድሞው እምባላጌ ግንባር የደረሱ ጀግና ናቸው። ባዳዋ ታላቅ ጀብዱና አኩሪ ገድል አስመዝግበዋል። ራስ ወሌ በጀግንነታቸው ስመጥር ከመሆናቸው የተነሳ ሕብረ ጦራቸውን መርተው ጣልያንን መቆሚያ መቀመጫ ሲያሳጡም እንዲህ ተብሎ ተገጥሞላቸዋል። ከጠመንጃው ይልቅ የአይኑ መመልከት፣ አባጠጣወሌ ወሌ የነጉግሳ አባት፣ ሶላቶ አባረረ ዳገት ለዳገት ተብሎ ተገጥሞላቸው ነበር። ሁለተኛ ንጉሥ ተክለ ሃይማኖት ተሰማ አባጠና ባድዋ ጦርነት ፈረሰኛና እግረኛን አዋህዶ በመምራት ጠላትን በጀግንነት የተፋለሙ ጀግና ናቸው። ለመላው ጥቁር ሕዝቦች የነፃነት በር በከፈተው ታላቁ የአድዋ ጦርነት የጎጃምን ጦር በመምራት ሦስት ሺህ ሰራዊት ይዘው በመዝመት ታላቅ ድል አስመዝግበዋል። ንጉሥ ተክለ ሃይማኖት ተሰማ አባጠና ባድዋ ጦርነት ፈረሰኛና እግረኛን አዋህዶ በመምራት ጠላትን በጀግንነት የተፋለሙ ጀግና ናቸው። ለመላው ጥቁር ሕዝቦች የነፃነት በር በከፈተው ታላቁ የአድዋ ጦርነት የጎጃምን ጦር በመምራት ሦስት ሺህ ሰራዊት ይዘው በመዝመት ታላቅ ድል አስመዝግበዋል። እንደ ባርክሊን ገለጻ ከሆነ ግን በጎጃም በአጠቃላይ 20 ሺህ ሕዝብ የዘመተ ሲሆን ፈረሰኛው ስምንት ሺህ የጦር መሣሪያ የያዘ 11 ሺህ፣ ተከታይ ሁለት ሺህ ነበር ይላል። ባርክሊን አድዋን አስመልክቶ በጻፈው ጽሑፉ ዋይ ጎታ ሶፍና ኦልማ ጎታ ሶፍና ዋይ ጎታ ሶፍና ዋይ ከባዮ ሃሶፍና ዋኤ ገበዮ አሶፍና ገበዮ ጉርሙ አሶፍና ዋኤ ባልቻ አሶፍና ባልቻ ሳፎ አሶፍና። ሦስተኛ ደጃዝማች ባልቻ ሳፎ ሮባ አባ ነፍሶ ደጃዝማች ባልቻ በሰላሳ ሶስት ዓመታቸው ሦስት ሺ ጦራቸውን መርተው አደዋ ላይ አኩሪ ታሪክ ሠርተዋል። የካቲት ሃያ ሶስት ብዙ ሰው ተጎድቶበት እያፈገፈገ የነበረውን ጦራቸውን ለማጀገን ራሳቸውን በግንባር ወደ ጦርነቱ ገብተው ከተሰዉ በኋላ ደጃዝማች ባልቻ የመድፍ ተኳሽነቱን ድርሻ ያዙ። በዚህም ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ ተብሎ ተገጠመላቸው። አራተኛ ንጉሥ ሚካኤል አሊ ሊበን አባ ሻንቆ በአምባላጌ ጦርነት 150000 ወታደር መርቶ ተሳትፈዋል። ጀግናና ደፋሪ የጦር አዝማች እንደነበሩ ራሳቸው አጼ ምኒልክ ሳይቀሩ መስክረውላቸዋል። አጼ ምንልክ ክተት ባሉትና ወረ ኢሉ ድረስ እንዳትቆየኝ በሚለው አገራዊ ጥሪ መሠረት የወሎን ጦር አሰባስቦ ከቦታው ተገኙ። አባ ሻንቆ የአደዋውን ቆቆ ጠላትን የሚጥል ሰይፍ ጋሻ አጥልቆ የተንታው ግስላ፣ የአምባላጌው ነብር ከጠላት መሃል ዘሎ የሚከመር ንጉሥ ሚካኤል ባለ ሦስት ግንባር፣ የወንዶች ቁና፣ የማይፈራ ደፋር ተብሎለታል። ዋይ ጎታ አሶፍና ኦልማ ጎታ አሶፍና

በአድዋ ጦርነት የንጉሱን ወይም የቤተ መንግሥቱን ጦር በማሰለፍ ነው የዘመቱት። ሰራዊቱን በመምራትና በማስተባበር ከፍተኛ ሚና ነበራቸው። ፊታውራሪ ገበየው በጦርነቱ መካከል ሲሰዉ፣ ፊታውራሪ ሀብተ ጊዮርጊስ ዲነግዴ እሳቸውን በመተካት ታላቅ ጀብዱ ፈጽመዋል። የጦር አመራር አዋቂነታቸውም ከፍተኛ ስም አስገኝቶላቸዋል። በኋላ ላይ ከዚህ ዓለም በሞት ሲለዩ ወርቅ የለበሰ ቅኔ በቅኔ አዋቂው ነጋድራስ ተሰማ ሼቴ ተቃኝቶላቸዋል። ከሚኒሊክ ይዞ እስካሁን ድረስ ያልታየ ሞት ሆነ የሀብተ ጊዮርጊስ እስልም ስንኝ ቋጥሮላቸው ነበር። ከዚህ ቀጥሎም የነበሩት ፊታውራሪ ገበየው ጋቦ ጉርሙ አባ ጎራው በፈረስማቸው ጎራው በመባል ይታወቃሉ። ከአደዋ በፊት ከጣልያ ጋር በተደረገው የአምባላጌና የመቀሌ ጦርነት ላይ በጀግንነት የተዋጉ የጦር መሪ ናቸው። በአምባላጌ ጦርነት ወቅት ጎራው ገበየሁ የጠላትን የጦር ሰፈር እንዲቃኙ በተባሉበት፣ ጦርነቱን አስጀምረው በዛ መሽጎ የነበረውን የጣሊያን ጦር ድል አድርገዋል። ለዚህም የጎራው ገበየሁ አላጌ ቦሩ ላይ ማልዶ ቢገጥማቸው ለምሳም ሳይደርሱ ለቁርስ አረጋቸው ውተብሎ ተገጥሞላቸው። ራስ አሉላ እንግዳ ቁፒ ወይም አባ ነጌ ሌለኛው የአደዋ ጀግና ናቸው። አሉላ አባነጋ የጦር መሪ፣ ሀገር አቅኚ፣ ዲፕሎማት፣ የደህንነት ሰው፣ አርቆ ሐሳቢ ጀግና ናቸው። ከፊት ጀምሮ እስከ አደዋ ድረስ ነበልባል ክንዳቸውን የቀመሱ የኢትዮጵያ ጠላቶች የእሳቸውን ማንነት ይመሰክራሉ። የራስ አሉላ የጦር ሜዳ ውሎዎች ሁሉ የድልና የስኬት ነበሩ። የኢትዮጵያ ጠላቶች እየቀጡ ወደ ግዙፉና ታሪክ ቀያሪው የአድዋ ድል ያመሩት ወደ ቁቢ ከአድዋ በፊት ከግብፅ ከመሃዲስት የሱዳንና ጣሊያን ጋር ሶስት ታላላቅ ፍልሚያዎችን አድርገው ለወራሪዎቹ ነበልባል ክንዳቸውን ጎታ ጎታ አቅምሷቸዋል። ሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍናሶፍ ደጃዝማች ባልቻ ሳፎ ሮባ ደጃዝማች ባልቻ በ33 ዓመታቸው ሶስት ሺህ ጦራቸውን መርተው አደዋ ላይ አኩሪ ታሪክ ሰርተዋል። የአምባላጌን ምሽግ በጀግንነት የሰበሩት ፊተውራሪ ገበየው የካቲት 23 ብዙ ሰው ተጎድቶበት እያፈገፈገ የነበረው ጦራቸውን ለማጀገን ራሳቸውን በግንባር ወደ ጦርነቱ ገብተው ከተሰዉ በኋላ ደጃዝማች ባልቻ የመድፍ ተኩሳቸውን ድርሻ ያዙ። በዚህም ገበየው ቢሞት የተተካ ባልቻ መድፍ አገላባጭ ብቻ ለብቻ ተብሎ ተገጠመላቸው። ሌላኛው ጀግና ዋክሹም ጋንጉል ብሩ አባ መርከብ ነበሩ። ጠመንጃ የያዘና በሚገባ የታጠቀ ከ10 ሺህ እስከ 15 ሺህ ጦር መርተው ዘምተዋል። ተዋጊው የሚሽጉም ጋንጉል ብሩ ጦር ሥራዊት ከራስ መንገሻ ዮሐንስ ጦር ጎን በመሰለፍ በአምባላጌ ተራራ የጦር ውጊያ ላይ ታላቅ ጀብዱ ሰርተዋል። ባድዋ ጦርነት ላይም ዋክሹም ጋንጉል ብሩ ሰራዊታቸውን ከሌሎች ጀግኖች አርበኞች የጦር ሰራዊቶች ጋር በማደባለቅ በጀኔራል አልቤርቶ ይመራ የነበረውን የጣሊያኖችን የቀኝ ክንፍ በማርያም ሹዊቶ የጦር ግንባር በቆራጥነት በመዋጋት አሸንፈው ጀኔራሉን እንዲማረክ አድርገዋል። በዚህ ወቅት የዋቅሹም ጋንጉል ብሩ ሰራዊት ብቻውን ከአራት መቶ በላይ የጣሊያንን ወታደሮችና ባለማረግ የጦር መሪዎች መኮንኖችን ማርከው ዋይ ከበዮ ሀሶፍና ከበዮ ጉርሙ ሀሶፍና